ህዝበ ሙስሊሙ የዒድ አልፈጥርን በዓል ሃይማኖቱ በሚያዘው መሰረት በመተባበርና በመደጋገፍ ማሳለፍ እንደሚገባው ተገልጿል። በባሕር ዳር ከተማ የኢድ ሰላት ላይ ያገኘናቸው ነዋሪዎች እንደገለጹልን አቅመ ደካሞችን ማሰብና መደገፍ አንዱና ትልቁ የሃይማኖቱ አስተምሮ እንደመሆኑ መደጋገፉን እናስቀጥላለን ብለዋል። በዓሉ እንግዲህ በመተሳሰብ በመፈቃቀር እንዲሁም በመተጋገዝ ማሳለፍ ያለብን በዓል ነው። እንደሚታወቀው እስልምና የሚያስተምረንም እስልምና ከእስልምና መሰረቶችም አንዱ የሆነው የዘካተል ፈጥር ዋናው ነው መገለጫ ችን እኛ ሙስሊም ማህበረሰብ አልሃምዱሊላህ ኢድን ከምስኪኖች ጋር አብሮ በጋራ በማሳለፍ ይታወቃል። አሁንም ቢሆን እያሳለፈ ነው ዘካት አልፍጥሩን በአግባቡ እያወጣ ኢድንም አብሮ የተቸገሩትን በማሳለፍ እያሳለፈ እንደምታየው ባሉ ሞቅ ያለ ነው። ደስ ይላል። አልሃምዱሊላህ በረመዳን ወቅት የታየውን የታመመን ከመጠየቅ የተቸገሩትን እስከ መርዳት የደረሰውን ልግስናና መደጋገፍ ማስቀጠል እንደሚገባም ነዋሪዎች ገልጸዋል። ረመዳን ማሻላ የቁርአን ወር ነው። ቁርአን ስንቀራ ሚዘክረውም እየዘከረ የታመመውን እየጠየቅነ ሰው ጋር ቤተሰብ ጋር በፍቅር ያሳለፍ ነው። ማሻላ ደስ የሚል ወር ነበረ። በዓሉን ቤተሰብ ጋር ሁነን ምስኪኖችን እየጠየቅነ ያው ዘካተልፊጣር የሚባላለ ያ ዘካተልፊጥር ለሌለውም እየሰጠ አንተም ደግሞ እየተቀበልክ በቃ በሰላም በፍቅር እናሳልፈዋለን። ኢንሻላህ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ሼክ ጀውሃር መሐመድም በረመዳን ወቅት የቆየንበትን ጸሎት አሁንም ለሀገር ሰላም ማስቀጠልና በዓሉን በመረዳዳት ማሳለፍ ይገባል ብለዋል። ዒዱን ስናከብር ደግሞ የተለያዩ ወንድሞቻችን ሚስኪኖቹ በየቦታው ያሉት እህት ወንድሞቻችን፣ እናቶቻችን ይህን ዒድ አብረው በደስታ አብረው እንዲውሉ ማድረግ የሁላችንም ድርሻ ነው። ዒድ ሙባረክ። በበዓሉ ላይ የተገኙት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹም እንዳላመውም የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን ሕዝበ ሙስሊሙ አንድነትና መተባበሩን በማስቀጠል ለባህር ዳር ከተማ ሰላምና እድገት የሚያደርገውን ጥረት አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል። ተዛዝኖ ተሳስቦ ተመካክሮ ተረዳርቶ የመኖር ባህላችን ባህላችሁ ከፍ እንዲል የእለት የእያንዳንዱ ቀን ተግባራችን እንዲሆን አደራ ለማለት እፈልጋለሁ። በልማቱም ሙስሊሙ ህብረተሰብ በከተማችን ልማት ከፍተኛ አሁነኛ ድርሻ ያለው ነው። ድርሻችሁን አጠናክራችሁም በዚህ ረገድ እንድትቀጥሉ